የጋሽዬ ባለቤት እንዲሁም የአብርሽ እናት ሃምሳ አመታቸውን በሴት ልጆቿ ተከበው አከበሩ ማለት ነው። በጣም ደስ ይላል። እናት ሺህ አመት ብትኖርም ማትጠገብናት በጥቅሉ ቤተሰብ እዚህ ምድር ላይ ስንኖር በቃ ከማንጠግባቸው ነገሮች ውስጥ በአንደኛ ደረጃ የሚቀመጡት ቤተሰቦቻችን ናቸው ማለት ነው። አጣንም አገኘንም፣ ሀብታም ሆንም ድሀ ሆንም ሄድንም መጣንም፣ ተሰደ የትም የፈለገውን ነገር አድርገን ልንሰለቻቸውና ልንጠግባቸው የማንችለው ቤተሰቦቻችን ነውና የቤተሰቦቻችንን እድሜ ከፍ ያደርገልን ቤተሰቦቻችን የእኛን ክፉ ከሚሰሙ እኛ የነሱን ክፉ ከምንሰማ ላይ ጠብቀን እና የአብርሽ እናት ሺህ ዓመት ይኑሩ፣ ከዚህም በላይ ደሞ ይብዛላዎት ማለት ነው። እና እንግዲህ ዛሬ ሴት ልጆቸው እንደዚህ ክብብ አድርገው አክብረውላቸዋል። አብረሽ ዙጥ ዙጥ ግን ከዙጥ ዙጥ ጋር ነው የዋለው፣ ፎቶ ምናምን ለቃል መስለኝ ዛሬ ማለት ነው። ዙጥ ዙጥ ማን እንደሆነ ቻ አተጠፋችሁም ሄርሚላናት፣ እና ማለት ነው ያው ድራማው እንደቀጠለ ነው የእነሱ ድራማ። እሱ ድራማውን ያሯሯጣል ማለት ነው። እንደው ምን አለ የእናቴን 50 ዓመት እንኳን ብታከብር አብረህ አብረ ከእህቶች ጋር ሆነ ማለት ነው። ነገሩ እኮ ከካሜራ ጀርባ ሊኖሩ ይችላሉ ማለት ነው። ምክንያቱም አያችሁ አብዛኛው ሰው ሩታ ቡታጅራ አልሄደችም ምናምን ሲል ነበረ ማለት ነው። እና እኔ ደግሞ ሩታም ሁሉም ሰው ቡታጅራ ናቸው ምናምን ሲል ነበረ። እና ትናንትና አይታችኋል እንግዲህ። እና ጽጌ የመጀመሪያ ቪዲዮን ሲጀመር ከቡታጅራ አልወጣንም ያለን ቡታጅራ ነው ምናምን ነገር ብላለች። ሩታ ታዲያ እንዴት ብላ ተገኘች ቡታጅራ ካልሆነች ማለት ነው። እና በዚህ አጋጣሚ ደግሞ ሩታ ትናፍቀሻል። ዛሬ አልመጣሽም። አላየን አላየኋትም እኔ በሰው ቤትም አላየኋት ዛሬ ማለት ነው። እና ሻመት ይኖሩ ቤተሰብ ሻመት ይኖሩ ቤተሰብ የኛ ደስታ ናቸው። ቤተሰብ የኛ ሰላም ናቸው። ቤተሰቦቻችን ሲኖሩ በቃ ሰላም ነው የሚሰማን፣ ደስታ ነው የሚሰማን። የት ምንም ነገር አድርገን ቤተሰቦቻችን በቃ ቤት ተከፍቶ ስናይ በጣም ደስተኛ ውስጣችን ከምንም በላይ ደስታ ይሰማዋል። እና ቤተሰቦቻችን ይኑሩልን በያሉበት ማለት ነው ሰላማቸው ብዝት ብሎ ይኑሩልን። እና የአብርሽ እናት ሺ አመት ያኑርሽ፣ ድጋመኛ የሀይሚናት፣ የኤፍሬምናት፣ ሌላ ደግሞ ማን ሌላ ማን ነው? አብርሽ፣ ኤፍሬም፣ ሀይሚ ብቻ ናቸው ልጆቹ ልጆቹ እና ዝሮ እና ደስ የሚል ነበር፣ በደስ በሚል ሁኔታ ነበር እያከበሩላቸው ደግሞ ቀጣይ እነ አብሬሽ እነ ሩትዬ ምናምን ተሰብስበው ሊያደምቁላችሁ ወይም ደግሞ ድጋመኛ የ50 ዓመት እድሜ ይሆን ሊያከብሩላት ይችላሉ፣ አይታወቅም ማለት ነው። ምክንያቱም ቡታጅራ ስለሆኑ ከቡታጅራ እዛው ናቸው። ሲጀመር ከካሜራ ጀርባ ሆነው ነው እንጂ ሁሉም እዛው አንድ ላይ ተሰብስበው ነው እንትን ያሉት ማለት ነው። እና እሱ እነሱ ድራማቸውን ማራራጥ ስለፈለጉ ነው። አሁን አብርሽ እዚች ህርቤለጋ አንዴ ቪዲዮ በቲክቶክ አንዴ ፎቶ ምናምን የሚለቀው እንዳይነቃባቸው ነው። ሁሉም አንድ ላይ ናቸው፣ አልተጣሉም ምናምን እንዳንል ማለት ነው እንዳንል ነው ማለት ነው። አንድ ላይ ናቸው ምናምን ብለን እንድን በቃላ እንድንል ሀሳባችን እንድንቀይር ምናምን እንዳንቀይር ነው ማለት ነው። እነሱ አሁን አንዴ በቲክቶክ አንዴ በዛ አንዴ በዛ አንዴ ታፋስር አንዴ እግሯ ስር እየሆነ የሚመጣው ማለት ነው። ሲጀመር እንደዚህ ማድረግ ጥሩ አይደለም። ሲጀመር በማንም በምንም ባልሆነች ሴት ልጅ ታፋስር ምናምን መላላስ መጋዴ መረብ ያስጠላል በጥቅሉ ማለት ነው። እና ለድራማውን ቢሆን ቢያንስ እንኳን እንደዚህ ከሚያስጠሉ ነገሮች ውስጥ ከሚያስጠሉ ነገሮች ወጣ ወጣ እያላችሁ ብትሰሩ ይሻላል ማለት ነው። እኛ እኛ አውቀናል አውቀናል እናንተ እንዳልተጣላችሁ አሁን እንዲያው ትናንትና እንኳን ማለት ነው የሆነስ እንዳልተጣላችሁ እንግዲህ ሁሉ ነገር አውቀናል አይደል? ምን አለ ትናንትና እንኳን ያኔ በቃ እሷ ፒንክ እሱ የወንድ ደግሞ ሰማያዊ ነው ምናምን ለብሰው ቢመጡ ምን ነበረበት? ትናንትና እንኳን ፈታ ብሎ ምናምን ነገር ትን ቢል ምናምን። ግን ያው ድራማው መቀጠል ስለፈለገ እኛን ማሳመን ስለፈለጉ እኛ ሀሳባችንን እንዳንቀይር በቃ ተለይ ተዋል ተጣል ተዋል እኮ አብርሽና ሩታ በፍርድ ቤት ቀጠሮ ነው ያሉት፣ በሽማግሌ ነው ያሉት፣ ምናምን በለው ውሰደው፣ ቅዳው፣ ጨምረው እያልን ምናምን እንዲንቧጨቅ ስለፈለጉ ማለት ነው፣ ስለፈለገ በተለይ አብርሽ በቃ ትናንትና እንደምታይ ለምቦቹን ጥሎ ነው እንኳን የልጁን የጾታ ያወቀው ማለት ነው። እና ሄዱ፣ ችግር የለውም ድራማውን ሄዱበት፣ ግን እን ትንሽ በቃ የማይመጥን ነገር ለተመልካች ሊያዩ፣ ይሄ ነገር ለተመልካች ይመጥናል ብልህ አስበህ ነው ማድረግ ማለት ነው። አሁን በሄርሜላ ታፋ ስር መተሻሸት ምናምን እንደዚህ ምናምን ማድረጌ እጭ በጣም ነው የሚያስጠላው። ወንድና ሴት እስከሆናችሁ ድረስ እውነት ርቀታቸውን ጠብቃችሁ ስሩ። ምንም ነገር እንኳን ትሰሩ ቢያንስ ርቀታቸውን ጠብቁ እና ስሩ። እዚህ ጋር ገና ለገና ተመልካች እናሳምናለን ገና ለገና የሆነን ነገር እናደርጋለን ብላችሁ ገና ለገና የማይሆን ነገር ምናምን ነገር የማይሆን ነገር ውስጥ ፈልጋችሁ የሆነ ሳትፈልጉት አትግቡ ማለት ነው እና ዋናው ዛሬ የመጣውበት አላማ ያው የጋሽዬን ባለቤት ወይም እናቱን እንኳን ለ50 ዓመት አደረሰዎት። ሺህ ዓመት ኑሩ ሺህ ዓመት ብትኖሩ ልጆቹ አይጠግቧቸውም። በቃ ቤተሰብ፣ ቤተሰቦቻችን፣ እናት አባታችን፣ በቃ ሙሉ ፋሚሊዎቻችን በቃ ብዙ ዓመት ቢኖሩልን አይጠግቡ አይ አይ ምንም እነግርያቸዋለሁ ምንም ምንም ምንም ሂደንም ተነም ሀብታሙንም የማይሰለቹ ነገሮች ናቸው ማለት ነው። ምንም አይሰለችውም። ቤተሰብ በቃ አገኘንም፣ አጣንም፣ ሄድንም፣ ተመለስንም ቤተሰብ በምንም ሁኔታ አንተካቸውም፣ በምንም ሁኔታ አንጠግባቸውም፣ አንሰለቻቸውም እና በቃ ይኑሩልን እነሱ የኛን ክፉ አይሱ እኛ የሚነሱን ክፉ አያሰማን ማለት ነው። በተለይ ደግሞ እኛ በስደት አለም ያለነው ከቤተሰቦቻችን ተለይተን ለሁሉም ያው ነው፣ ግን ደግሞ በስደት አለም ያለ ሰው በተለይ ክፉ ነገር የቤተሰብ ክፉን ወይም ቤተሰብ የልጅን ክፉ ሲሰማ እጅግ በጣም ልብ ነው የሚሰብረው እና ከእንደዚህ አይነት ነገር አላህ ይጠብቀን እና ቤተሰቦቻችንን ሻመት ያኖርልን ቤተሰቦቻችንን በቃ ደስተኛ ያድርግልን፣ የቤተሰቦቻችንን ጤና ሙሉ ያድርግልን። ይህኛንም በቃ እኛም ደግሞ ቤተሰቦቻችን አስቀመጡን ላይ የምንደርስ ስኬታማ ሰው የምንሆን ቤተሰቦቻችንን የምናኮራ፣ ቤተሰቦቻችንን የምናስደስ በቃ የእኔ ልጅ እኮ እንዴ በቃ አንድ ሰው እንኳን የሆነ መቀየኛ እንኳን መጥቶ ልጅሽ እኮ እንደዚህ አለች ወይም ልጅሽ እኮ እንደዚህ ቦታ ላይ ያየሁት፣ ልጅሽ እኮ እንደዚህ ቦታ ላይ ያየኋት ብሎ ቢናገር ራሱ የእኔ ልጅ አታደርገውም ወይ አያደርገውም ብለው በኩራት የሚናገሩብን ቤት ልጅ ምን ሆን ያደርገን። በቃ መጥፎ ቦታ ላይ አይገኙም፣ የኔ ልጅ መጥፎ ቦታ ላይ አትገኝም ወይም አይገኝም ብለው የሚያስቡን ልጆች አለ ያደርገን። እኛ ለራሱ ለቤተሰቦቻችን ሰዎቻችን ማለት ነው እና በጥቅሉ ቤተሰብን ሰብን ሻመት ያኖረልን የሁላችንም እናቶች የሁላችንንም አባቶች የሁላችንንም እህት ወንድሞች ፋሚሊዎቻችንን በጥቅሉ ሳይጎነጥል ሳይዘነጥል ነፍ አመት ያኖረልን እላለህኝ። ጋይስ ቪዲዮን እስከ መጨረሻ ከሰማችሁ አሚን በሉ ማለት ነው እና በያላችሁበት ሰላማችሁ ይብዛ።